ሙካን ለታላቁ አረፋ በዓል አደረሳችሁ። ለአረፋ ከመላው ሀገሪቱ ከተሜው ወደ ስልጤ ይተማል። ኑ አርሂቡ የምጠብኝ ስልጤም የናፈቁ ልጆቿን ለመቀበል የአባቤን እያዜመች ትጠባበቃለች። በዚህ ደማቅ ወቅት በሰላም ሰገነቷ ወራቤ ከተማ በናፍቆት የሚጠበቀው አረፋን በወራቤ የንግድ ትርኢትና ባዛር ለአስራ ሁለተኛ ጊዜ ከግንቦት 15 እስከ ግንቦት 30 በደማቅ ሁኔታ እናካሄዳለን። ሁሉም የሚሸምትባት ሁሉም የሚያድግባት ከተማ ትሆናለች። እዚህ ባዛር የሀገር ውስጥና የሀገር ውጭ ምርቶች ይቀርባሉ። የግብርና ግብአቶች፣ የኢንተርፕራይዝ ውጤቶች፣ የኑሮ ውድነትን የሚያረጋጉ አዳዲስ ምርቶች ወራቤ ላይ ይገኛሉ። ለሕፃናትና ላወቅ የሚሆኑ መዝናኛዎች፣ በርካታ አጓጊ ሽልማቶች የባህል ምግቦችና ለስላሳ መጠጦችን እየተጎነጩ በስልጤ ተወዳጅ አርቲስቶች ሙዚቃ እየተዝናኑ ከዚህ ንግድ ትርኢትና ባዛር ያሻዎትን አማርጠው ይሸምጡ። ኪሉ ኪሉ ኪሉ ኪሉ ወራቤ ነጋዴዎች ባለ ሀብቶች ወራቤ መጥታችሁ ምርቶቻችሁን እንድታቀርቡ በዚህ አጋጣሚ እየጋበስ ሁሉም የሀገር ልጅ ከነ ልጆቻችሁ እንዳትቀሩ። ፋኖነቃን ለአረፋ አረፋን በወራቤ አዘጋጅ የወራቤ ከተማ ንግድ ዘርፍ ማህበራት ምክር ቤት ነሙ በወራቤ የተራከብን